እና እኔም ድምዳሜ ደግሞ እነግርሃለሁ። አይሻልም ዮሐንስ ወንጌል ምዕራፍ አንድ ላይ ሁሉ በእርሱ ሆነ ሲባል እርሱ የሚብለው ተከቶ የመጣው ሎጎስን ነው አይደለ? አውቶ የሚለው ቃል ሎጎስን ነው አይደል? ተከቶ የመጣው እዛ ጋር ሎጎስ ምንድን ነው የሚሆንበት ነው። ሁሉ በእርሱ ሆነ አለ። ከሆነው ነገር አለ የሚሆን ነገር ፓሲቭ የሚሆነው በአክቲቭ ነው። በአክቲቭ በርቭ ነው አክቲቭ በርቭ ሆነ የመጣው እዛ ጋ ሎጎስ ነው። ዮሐንስ አንድ ሶስት ላይ ተመለከት። ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ አራት ላይ ካይሆሎጎስ ሎጎስ ሳርከስ የግኔት የሚለው ቃልም ስጋ ሆነ ነው የሚለው ቃል። ዮሐንስ ወንጌል አንድ አስራ አራት ላይ ያለው ቃል ስጋ ሲሆን በምንድን ነው የሆነው ብዬ ስል ጥያቄውን አልተረዳውም። ጥያቄውን ቀለል ላደረኩልህና አክቲቭ ነው። ዮሐንስ አንድ ሶስት ላይ ያለው አክቲቭ በርቭ ነው። ዮሐንስ አንድ አስራ አራት ላይ ያለው አክቲቭ ነው ወይስ ፓሲቭ ነው ብዬ ጥያቄ ያቀረብኩልን ይሄን መልሰው። እሺ ይሰማል? ይሰማል። አዎ እኔ ለማውራት የፈለኩትን ሀሳብ ላውራና ቅድም በ እንደፈለጉ ማለት ነው። በአባሮች ጨዋታ ነው የሚሆነው። እንደዛ እንዳይሆን ሄኖክዬ፣ ይህ የምታውቀው ከሆነ አላውቀውም ወይም በለኝና እኔ ደግሞ ማብራሪያ ስታው፣ አክቲቭ ነው ወይስ ፓሲቭ ነው የሚለውን ነገር አለ አላውቀውም ነው የሚባለው። ይሄ ነው ማውቀው አይወራም እኮ። ማውቀውን ሁሉ ካወራው አንደኛ አዳማጨ ነው ኦዲንስ ማሰልቸት ነው፣ ሁለተኛ ደግሞ ለአንተም ደግሞ የሆነ ነገር ይዛ አትሄደም። እኔም ደግሞ ምን ተዋየው ሲቤ ታይሜን ዌስት እንዳላረኩ እንዲሰማኝ አንድ ነጥብ ላይ ነው ማድረግ ያለብን። ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ አራት ላይ ቃልም ስጋ ሆነ ስለሚል የሆነው ቃል ፓሲቭ ቨርብ ነው የመጣው። ለምን ሆነ ስለሚል የሆነው ማነው? ቃል ነው የሆነው። ዮሐንስ ወንጌል አንድ ሶስት ላይ ግን የሚያስሆን ቃል ነው ያለው። የሚያስሆን ቃልና የሚሆን ቃል ይለያያል። አክቲቭ እና ፓሲቭ ማለት ወይም በአማርኛ በቀላሉ ገቢር ግስና ተገብሮት ግስ ይባላሉ ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ አራት ላይ ቃልም ስጋ ሆነ ሲል በምንድን ነው የሆነው? ካልከኝ ዮሐንስ ወንጌል አንድ ሦስት ላይ ሁሉ ነገር የሚሆነው በቃል ነው ተብሏል። ስለዚህ አክቲቭ የሆነው ቃልና ፓሲቭ የሆነው ቃል ልዩነት የላቸው አላቸው አላቸው ማለት ነው። ስለዚህ አክቲቭ የሆነው ቃል ፓሲቭ የሆነው ባራ ሲደረግ ድንግል ማርያም ማሕፀን ውስጥ ዮሐንስ ወንጌል ምዕራፍ አምስት ቁጥር 26 ላይ አ በራሱ ሕይወት እንዳለው ለወልም በራሱ እንዲኖረው ሕይወትን ሰጥቷልና ለማን ነው ሕይወትን የሰጠው? ማነው ህይወትን የሰጠው? ለማን ነው የሰጠው ህይወትን? እሱ አሁን አንዷን ጥቅስ ብቻ ሳይሆን ሙሉ የቃሉን የፈለገውን ሙሉ ብታነብልኝ ደስ ይበኛል። ወይኔ አይታየህም እንዴ? ወይኔ ወይኔ፣ ችግር የለውም። እሺ ችግር ለውጥ አያመጣም። እሱ ያው ወንድሜ ስለሆነ ማለት ነው። እና እዛ ጋር እንትና በራሱ ህይወት እንዳለው ለወልም በራሱ ህይወት እንዲኖረው ህይወትን ሰጥቷልና፣ ህይወትን የሰጠው ማን ነው? ህይወትን ማንም አልሰጠውም ኢየሱስ ራሱ ህይወትን ሰጠው ይላል እኮ እሺ ከላይ ያለውን አንብቧል ከላይ ሙሉ ምዕራፉ ተነቦ ይገባልምን ማለት ነበበም እኮ ወይማ ምን ማሰል ማዛግ ይባላል ሰውን ባይብልን ሙሉ አንብቡት አይባልም ፖይንት ስትሄድ ያመጣውብ ነገር ምንድን ነው እዛ ጋር ያመጣውት ዮሐንስ አምስት ሀያ ስድስት ላይ አብ በራስ ህይወት እንዳለው ለወልም በራስ ህይወት እንዲኖረው ሰጥቶታልናል ስለዚህ አብ የራስ የሆነ ሰርቪክ ሲዳንስ እንዳለ ሁሉ ለወልም ደግሞ ሪፍሌክሲ ፕሮ ነው። አሁን ሂምሰልፍ የሚለው ምንድን ነው? ድርብ ተውላጠ ስም ነው አይደለ? ምንድን ነው? ድርብ ተውላጠ ስም አይደለ? ኦንቶሎጂ ኦንቶሎጂን ነው ሜታፊዚክስን ነው የሚያሳየው? ኦንቶሎጂ ሜታፊዚክስን አያሳይም። ሂምሰልፍ ኦንቶሎጂ ነው፣ ኦንቶሎጂን ነው የሚያሳየው። ሂምሰልፍ ሪፍሌክሲ ፕሮ ነው፣ ሜታፊዚክስ ነው። ስለዚህ ኢየሱስ ሜታፊዚካልም ኦንቶሎጂካልም ወይም ደግሞ በምንነትም በማንነትም ሕይወት የተሰጠው አካል ነው አይደል? አይ በቃ ማጠቃለያ ስራበት። ሆነ ተደነጋገርክብኝ? እዛ አልተደነጋገርኩም፣ እየሰማሁህ ነው። እየሰማሁህ ነው። ሶስት ደቂቃ ስጡትና ማጠቃለያ ስራበትና እኔም ማጠቃለያ ስራበትና ለሌሎቹ ድል እንስጥ እንሻላ። ሶስት ደቂቃ ውሰድና አውራ በነበረህን ቆይታ። እሺ እሺ፣ ያው እኔ ሚት አድርጌ አዳ እኔም አጠቃላይ ልሰጥበት የነበረው በዮሐንስ ወንጌል ምዕራፍ አንድ ከቁጥር አንድ ያለውን ሀሳብ እና እንዲሁም ቁጥር አስራ አራት ላይ ያለውን ሀሳብ ምዕራፍ አንድ ላይ ያለው ቁጥር አንድ ላይ ያለው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ይመጣና ቁጥር አስራ አራት ላይ ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውም ክብሩ ምን አየን። ይሄ ማለት ቅድም የተነሳ ሀሳብ ነበር። ይሄ ማለት እግዚአብሔር ለእነ አብርሃም የሰጠው የእግዚአብሔር ቃል አሁን ተፈጸመ በማርያም ውስጥ የሚለውን ሀሳብ አንስተዋል። ይሄ እንዳልሆነ ግን ራሱ ቃሉ እግዚአብሔር እንደሆነ ከዛ በኋላ ይቀጥስ ማለት ዮሐንስ ስለ እሱ መሰከረ እንዲህ ብሎ ምናም ብሎ ጌታ ኢየሱስ እንደሆነ፣ ጌታ ኢየሱስ ደግሞ መለኮት እንደሆነ፣ እግዚአብሔር ወልድ እንደሆነ እግዚአብሔር ቃል እዚህ ጋር ያስረዳል። እና እዚህ ጋር ያለው ሀሳብ ሙሉ ምዕራፉን ብናነበው ከቁጥር አንድ አንስተን እስከ አስራ አራት ያለውን ሀሳብ ብናነበው ሀሳቡ ምንም ሳይሻማ ቁልጭ ብሎ የተቀመጠ ሀሳብ ነው። ነገር ግን ቀንጨብ ቀንጨብ አድርገን አንዷም ቁጥር ብቻ ወስድን ነው እየዘለልን ብንሄድ ሌላ አይነት ፍቺ ልንሰጠው እንችላለን። ስለዚህ ከአውዱ አንጻር ስንሄድ እዚህ ጋር እየተናገረ ያለው ጌታ ኢየሱስ ወደ ምድር መጥቶ ለሰው ልጅ ስጋን እንደለበሰ ማለት ሰው ሆኖ ሰውን ለማዳን ሰው ሆኖ እንደመጣ የሚያሳይ ምዕራፍ ነው እና እዚህ ጋር ያለው ይሄን ነው ማውራት የፈለጉት። እሱ አመሰግናለሁ፣ ስለነበረን ቆይታ ማለት ነው ሄኖክ። ይህ ሱ አይደለም ወሄድ እባላለሁ። እሺ፣ ሱ ማለት ከላይ ያለው ውስታዛችን ነው። ስለዚህ ምንድን ነው መሰለህ፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አንደኛ ቃልም ስጋ ሆነ ነው እንጂ የሚለው ቃል ስጋ ለበሰ የሚል ነገር የለም። ሁለተኛ አውዱ ላይ እግዚአብሔር ወልድ የሚል ነገር የለም። ኢየሱስ ነው እየጠቀምክ የምታወራው። እሱን ችግር የለውም፣ ቀስ ብለህ ታርመዋለህ። ሌላው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ሲል ሆነ የሚለው ቃል በምን ሆነ፣ ስለ የት ሆነ ብዬ ያልጠየቅኩህ ድንግል ማርያም ማህጸን ውስጥ ትለኛለህ። እኔ አንተ ስታወራ አልገባውም ነበር። ሶስት ደቂቃ ነው የተሰጠኝ በተሰጠኝ ሶስት ደቂቃ ደግሞ ደግሞ ላውራና ከዛ በኋላ ተመላርቀን ግንባር ለግንባር ተሳስመን እንለያያለን ማለት ነው። አንድ ደቂቃ ተኩል አውርታን ጨርሻለሁ ስላልክ ሚት አድርገ ላዳምጥ፣ ጨርስ። ሁለት ደቂቃ ይሰጠዋል እኔ ሚት አድርጋለሁ። አሁን ቅድም ስታነሳ እንደነበረ ሆነ የሚለው አረፍተ ነገር በዛ ፍጥረት ላይ ሄደን አነሳን። ከዛ በኋላ እግዚአብሔር ሰማይና ምድርን ይሁን ሲል፣ ብርሃን ይሁን ሲል ብርሃን ሆነ። ማለት ይሄ ፍጥረት መፈጠራቸውን በእግዚአብሔር ቃል መፈጠራቸውን የሚያሳይ ነው። ደሴም ማለት በተመሳሳይ መልኩ ይሄ ቃል እዚህ ጋም ቃልም ስጋ ሆነ የሚለው ቃል ኢየሱስ ስጋ የለበሰው ተፈጠረ የሚለውን ጋር ሀሳብ ነበር ስታነሳ የነበረው፣ ግን እንደዛ እንዳልሆነ ደግሞ ከላይ ያለው ሀሳብ ያነሳል። ኢየሱስ ፈጣሪ እንጂ ተፈጣሪ አይደለም። ስለዚህ አሁን ወደ ስላሴ ነው እየሄድን ያለው ታውቂያለህ፣ ስላሴ ነው እና ስለዚህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ራሱ እግዚአብሔር ነበረ ዓለማትን የፈጠረው ያ እግዚአብሔር የነበረው ያ መለኮት የነበረው ቃል ቁጥር አስራ አራት ላይ ስጋን ማለት ጸጋን ስጋ ሆነ። ያ ቃል ወደ ምድር መጣ፣ በድንግል ማርያም ውስጥ አደረ። ስለዚህ ሰው ሆነ ማለት ነው። ስለዚህ ከዛ ጸጋንና እውነትንም ተሞልቶ በእኛ አደረ። ጸጋን ተሞልቶ እውነትንም ተሞልቶ በእኛ አደረ። ጌታ ኢየሱስ ምን አለ? እኔ እውነት ነኝ፣ እኔ መንገድ ነኝ አለ። ስለዚህ ጸጋ ማለት እዚህ ጋር እግዚአብሔር በነፃ ለሰው ልጅ የሰጠው ሰውን የሚያድን የሰው ማለት የድነት መንገድ ማለት ነው። በቸረታ የት አንዴ ቃል እንጨምርልህ። አልበቃህም? አንዴ ቃ እሺ፣ አንዴ ቃ እንጨምርልህ። ከዛ ባለ ጸጋንና እውነትንም ተሞልቶ በእኛ አደረ። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን ምን አለ አየን። ስለዚህ ይላል ከዛ እሱም ደግሞ ይሄ ቃል ከድሩ እነ ነቢያት እነ ኢሳይያስ የመሰከሩለት በመጽሐፍ ቅዱስ በጣም የተወራለት ኢቨን እንኳን ጌታ ኢየሱስ ሲናገር አብርሃም ቀኔን ላይ ናፍቆ ነበረ። ኢየሱስን ሲጠይቁት እኔ ከአብርሃም በፊት ነበርኩኝ ሲል ገና እንዴት እንዴት እንደዚህ ይላል። ገና በእድሜ ወደ ሰላሳ አመት ቢጠጋ ነው። እና ይህን ያክል ያለሆነ ሰውዬ እንዴት አብርሃም ሳይኖር በፊት ነበርኩ ትላለህ ብለው ሲጠይቁት አብርሃም እንኳን ቀኔን ናፍቆ ነበር እኔን ለማየት አለ። ስለዚህ ጌታ ኢየሱስ ዘላለማዊ አምላክ መሆኑን ለሰው ልጅ ስጋ ለብሶ መምጣቱን የእግዚአብሔር ቃል ነቢያት የተናገሩለት ሕግ በሙሴ ነቢያት ለሱ የተነበዩለት የናዝሬቱ ኢየሱስን አገኘ ነው እያለ ነበር እና የሚናገረው እንትና እዚሁ ላይ ማለት ነው ስለዚህ ሁለት ደቂቃ ነው ያወራው። አንድ ደቂቃ ሰጠ ነው። ሁለት ደቂቃ ነው ያወራው እዚጋ እያለ ያለው በአጠቃላይ ጌታ ኢየሱስ ስጋ ለብሶ ወደ ምድር መምጣቱን በድንግል ማርያም ማደሩ ነው እንጂ የእነ አብርሃም የነ ሙሴን ትንቢት መፈጸሙ ኦፍ ኮርስ የእነሱ ትንቢት ስለሱ የተናገሩ ሊሆን ይችላል። ግን ይሄ ቃል የሚለው የእነሱ ቃል እንዳልሆነ ይበጣል ማለት በጣም እንግዳም ስለሆንክ ለቤቱ ያው የዊትን ዲሲፕሊን ምናምን ነገር እንድታያቸው ምናምን ነገር ከሚለው አንጻር እንጂ እንደዚህ ማንም አያወራ። ታገሰን፣ ያ ያዳመጥን፣ አንደኛ ሀሳብን ስለምናከብ፣ ሁለተኛ ነገር ደግሞ ዊዝ ሪስፔክት ስለምታወራ አውት ኦፍ ሪስፔክት አንድ የሚጠቀምከው ነገር የለም። ሀሳብ ላይ ብቻ ስላተኮርክ ነው። ነገር ግን ምንድን ነው ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራአራት ላይ ያለውን ቃለም ሥጋ ሆነ የሚለውን ዝርም አላልክም። እዛ ላይ የተለያየ ሰርከምስታንስ ነው ስትይ አንድ ሶስት ደቂቃለን ስጠኝና እኔም ለአውራት አታቋርጠኝ። አንተ ስታወራ በጣም እንዲያዳመጥን ነበረ። ነገርን አድምጦ እህልን አላምጦ ስለሚል የሀገሬ ሰው ማዳመጥ ትልቅ ነገር ነው። ሁለት ጆሮ የተሰጠን አንድ አፍ የተሰጠን ደግሞ ብዙ እንድናዳምጥና ትንሽ እንድናወራ ስለተፈለገ ነው። ስለዚህ ደስ ብሎ እንዳዳመጥን አንተ ደግሞ ደስ ብሎ ብታዳምጥ ደስ ይለናል። ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራአራት ላይ ቃልም ሥጋ ሆነ የተባለበትን ምንም ያብራራሁ ነገር የለም ጭራሹን ዮሐንስ ወንጌል አምስት ሀያ ስድስት ላይ የነበረውንማ ጭራሽኑ አልደረስክም ዛ አካባቢ ላይ አ በራሱ ሕይወት እንዳለው ለወልም በራሱ ህይወት እንዲኖረው ሰጥቶታልና፣ ስለዚህ በራሱ የሚለው ሂም ሰልፍ ሪፍሌክሲ ፕሮናውን ድርብ ተለወጠ ስም የሚጠቀምበት ምክንያት ኦንቶሎጂካልም እና ሜታፊዚካልም የሱ ፍጡር መሆኑ ነው የሚያሳየው። ህይወት ከተሰጠው ህይወት አልባ ከነበረ ህይወት ከተሰጠው በባዶነት ከተቀደመ መነሻና ጅማረው አለው ማለት ነው። መነሻና ጅማረው ያለው ማንነትና ምንነት ደግሞ ፍጡር ነው ማለት ነው። የሉቃስ ወንጌል ምዕራፍ አንድ ቁጥር ሰላሳ አንድ ላይ እነውት ትጽንሻለሽ አላት መልአኩ፣ ወንድ ልጅም ትወልጃለሽ አላት። ትጽንሻለሽ ሲላል ጽንስ ነው። ጽንስ ደግሞ ምንድን ነው? ኬሚካል ሪያክሽን እና መካኒካል ፈንክሽን ነው ራሱ የሚያሳየው ጽንስ ጽንስ ምንድን ነው? ፍጡር ነው። ከዛስ ወንድ ልጅ ተወልጃለሽ አለ። አምላክ ምንድን ነው? ጾታ አለው እንዴ? ወንድም ሴትም ነው እንዴ? አይደለም። መለኮት ነው፣ ረቂቅ ነው፣ ምጡቅ ነው። ስለዚህ ድንግ ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣ ፍጡር ነው። ሐዋርያት ስራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አለ ማለት ከዳዊት ከማርያም ማለት ነው፣ አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። አምላክ እራሱ መጣ ይላል አይልም ራሱ የሚለው ምንድን ነው አምላክ እንደተስፋ ተስፋ ቃሉ ለአብርሃም ለይስሐቅ ለያዕቆብ ገብቶላቸው የነበረው የተስፋ ቃል ዘፕሮሚስ መሳያን ድንግል ማርያም ማህፀን ውስጥ እንዲፈጠር አድርጎታል ማለት ነው የሉቃስ ወንጌል ምዕራፍ አንድ ቁጥር አርባ ሁለት የማህፀኗ ፍሬ ድንግል ማርያም ማህፀን ውስጥ የነበረው የማህፀኗ ፍሬ ፍጡር ነው ያ ፍሬው እንቁላሉ ያለ ስፐርም ሴል ያለ ኤክስ ቴሉ እንዲጸነስ ማድረግ ችሏል። ያለ ዘራ በሲ ያለ ወንድ ዘር እንዲጸነስ አድርጓል ማለት ነው። ስለዚህ ድንግል ማርያም ማፀን ውስጥ የነበረው ለአብርሃም ለይስቅ ለያዕቆብ ተገብቶለት የነበረው ኦሪት ዘፍጥረት ምዕራፍ ሃያ ሁለት ቁጥር አስራ ስምንት ላይ ምን አለው? በዘርህ የምድር አሕዛብ ይባረካሉ። ምንን ሰምታል? ቃሌን ሰምታልና አለ። ስለዚህ ያ ቃል ምን ሆነ? ድንግል ማርያም ማኅፀን ውስጥ ተፈጸመ። ያ የተስፋው ቃል ገላትያ ምዕራፍ ሶስት ቁጥር አስራ ስድስት ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ አለ። ስለ ብዙዎች እንደሚናገር ለዘሮቹ አይልም አለ። ስለ አንድ እንደሚነገር ግን ለዘር ይላላል እርሱ ማን ነው አለ? ክርስቶስ ነው አለ። እንግዲህ ያውስ ህግ ምንድን ነው አለ? ተስፋ የተደረገበት ዘር እስኪመጣ ድረስ በመካከለኛች ስለ ህግ መተላለፍ ተጨምሯል። እንግዲህ ያውስ ህጉ ወደ ክርስቶስ የሚያደርስ ሞግዚት ሆኗል እያለ ይናገራል። ስለዚህ ለአብርሃም፣ ለይስሐቅ፣ ለያዕቆብ ተገብቶብላቸው የነበረ ዘፕሮሚስ መሳያ ነው። አምላክ ራሱ እንደሚያመጣ ተናገረ እንጂ አምላክ ራሱ መጥቶ ስጋ ለበሰ የሚል ባይብል ላይ ከዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። አንድ ጥቅስ አለመጣ። ምታወራቸው የነበራቸው ባጠቃላይ ነገር ፋንታሲ ነበሩ፣ ምናባዊ ናቸው፣ ነባራዊ አልነበሩም። ጥቅስ መጥቀስ አልቻልክም ራሱ። ስለዚህ እናመሰግናለን። ሌላ ቀን አጥነተን እንደምትመጣ ተስፋለን። ጥሩ ጊዜ ነበረን። ውስታዝ የምታጠቃለው ነገር አለ ውስታዝ ሱ አለ ውስታዝ አለ ውስታዝ ሱ የለም ማለት ዛሩ አለሽ ሰላም አለይኩም ዛሩ አለሽ ትሰማለህ? ኦኬ እሺ፣ በቃ እኔ ለውጣ ነው ቤቱን ተረከብ። ተዛራለሽ አረ ቤት ውስጥ አድሚን አድሚንም ምንም ነገር የለም። ኡስታዝ ሱ ወአለይኩሙ ሰላም ወራህመቱላሂ ወበረካቱ። አድሚን የለም፣ የሚገባ አድሚን ኡስታዝ አለ ጉድፈላ አሰማለሁ፣ ግን በነገራችን ላይ ሚዩክ አሰማለሁ። ይገርማል፣ አድሚን የለውም አጋጣሚ የሉም ማለት ነው። እንግዲህ ዛራለሽ፣ ደውሉላት እስኪ አንድ አድሚን ኮንትሮል ቢያደርገው፣ እኔ ለወጣ ስለሆነ ማለት ነው። ኤኖክዬ አትጥፋ፣ እሺ፣ ፎሎ አድርገኝ። ወይአለስ ውይይታችንን ጨርሰናል ግን አትትፋ ሚንትን አርገኝ ፎሎ አርገኝ። እና እንሻላ እንማማራ ለ ሌላ ጊዜ፣ አዎ በደንብ እናወራለን፣ እግዚአብሔር ካለ ግን ወየ ወየ ከመስጋከመስጋመጽሐፍ ፈልገል ነበር። እዴት ነው የምናገ የት ነው የምትኖረው? አዲስ አበባ አዲስ አበባ አዲስ አበባ ኦኬ። አብዱ መርካቶ የሚባል ልጅ ነበረ። ቲንክ የእኛ አድሚኖች አላችሁ? የእኛ ልጆች አላችሁ ከስር የኛ ልጆች አላችሁ፣ እስቲ የእኛ ልጆች አድሚን አድሚን አላችሁ መስሚዞ ይላል። አላውቀውም የትኛው መስሚዞ እንደሆነ አላውቅም። ኤኒዌይ እንዴት ላድርግ? እስቲ እንትን ላይ ፌስቡክ ላይ እናለኝ እኔ ጋር፣ እሺ ቴሌግራም ላይ ግን አለው። ቴሌግራም ግሩፕ ላይ ጻፍና ከዛ በኋላ እዛ እንትን ይሰጠዋል፣ አድራሻ። ይሄው አብዱ አለ። ማን ያስገባ? አብዱ እዛጋ። ይሄው አብዱ አለችልህ አዊ ትታያለች። ዘጋ ሆላ አርጋት። አዊ ወይም ደግሞ አብዱ አብዱ የሚለውን እሺ። ይሰጠዋል እነሱ ኢንሻአላ። መልካም ጊዜ መሪው ነገር እሱ ስለነበር ገባት ስትል ወደዛ ሙፍ ከማድረግ በፊት መትሸዳዳ ከመያዝ በፊት ልክ ቅድም እንዳልከ ነቢዩ መሐመድ ሰለላሁ አለይሂ ወሰለም የሚነሳባቸው ነገሮች አሉ። እስልምና እሳቸው አስጀማሪ እንደሆኑ የተለያዩ ነገሮች አንተ ቴዎሎጂካሊ ሄደህ ፈርደር ካላወቅ በስተቀር የሚባሉት ነገሮች አሉ። ሰው እሱን እሱንስ ስ እንደተረዳው ከዚ አላህ አንድ ነው። ነቢይ መሐመድ ደላስ ፕራፌት ናቸው በእስልምና አስተምሮት መሰረት፣ እዛ ጋር ደግሞ ሰውን አላመልክም ብለህ ጥለህ ብትመጣም እዚህ ጋር ትልቅ ክሬዲት ለሰው ልጅ ለብዙ ነቢያቶች መልሶ የሚሰጥበት ሃይማኖት ነው። እና እንዴት እንዴት ታየዋለህ እሱንስ